መስለሽ በጣም ነው የሚጎዳት። እኔ በጣም አዘንኩኝና ብቻ በቃ እኔ ለሷ እኔ በቃ ጨነቀኝ። እኔ ለእሷ በቃ እንባ ነው ያነቀኝ። በጣም ነው ያሳዘነችኝ። እኔ እኔ በጣም ነው ያሳዘነችኝ። በቃ ማለት ለምን እርግጠኛ ስለሆንኩኝ ነው። አሁን እንዳለ ሁላችሁም አግባት፣ አግባት፣ አግባት ያላችሁ ሁሉ በኋላ ወይ ሱመ እያለካ ነው። እውነቷን ነው። እኛ ከእሷ በላይ ሰይድን አናቀውም እንደምትሉ እርግጠኛ ነኝ። አሁን አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ሰላም፣ እንዴናችሁ? ደህና ናችሁ ወይ? ደህና ነኝ ያለውላችሁ። ያው እንግዲህ ዛሬ ማለት ነው እንግዲህ ሰይድና ሮዛን እንኳን ደስ ያላችሁ፣ መብሩክ መብሩክ፣ መብሩክ ለማለት ነው ማለት ነው የመጣሁት። እና ያው አለ አይደለ፣ ያው ደብሮኛል። እየደበረኝ ደግሞ ለእኔ ብዬ ምናምን እንዳይመስላችሁ ለራሷ ለሮዛ ብዬ ነው ማለት ነው። ምክንያቱም ያው ጥሩ ልጅ ናት፣ ትጎዳለች ብዬ ነው። እና ያው ፊቴ እንደምታዩት እንደደበረኝ ምናምን ያስታውቃል። እና ያው እንግዲህ ያው ምንም ማድረግ አልችልም። እና ሲቧ ከሆነ እንግዲህ ይጋቡ ያው አብረው የምትቀመጥ አይመስለኝም፣ ግን ይሁን እስኪ። አብረው ተጋብቶ ባይለያዩ ደስ ይለኝ ነበረ፣ ግን የቻልኩትን ሞክሬ ያለው። አቤት ህዝቡ መርጦልኛል። አሁን ህዝቡ ስለመረጠልህ ነው ያገባት ልትል ፈልገህ ነው? መጀመሪያ ራሴ ፈልጌ ነው ራሴ መርጬ ነው። አሁን ደግሞ ከሮዛ ከእኔ ከምናምን ወደ ማዞርክ ወደ ህዝቡ ዞርክ ማለት ነው። አቤት ላይ ላይ እኔ በቃ ማለት አንተ የምትሄድበት መንገድ እኮ ለምን እራስህን አትችልም ማለት። አሁን እኔ በቃ ወይ ወድዳታለሁ ወይ ደግሞ ከድሮም ፍቅር ነበር የሆነ ነገር ብለህ እራስህን ችለህ ለምን አትናገር ማለት አትሞትም እኮ። የሆነ ነገር እራስህን ችለህ ብትናገር የሆነ ላይ ካልተደገፍክ ብትሞት እራስህን መቻል። በነገራችን ላይ እራስህን ችለህ ማውራት ወንድነት ነው፣ ኖርማል ነው። እራስህን ችለህ ብታወራ ግን አንተ ካልተደገፍክ አትችልም ማለት ነው እና ስለተመረጠልክ ሳይሆን ስለፈለካት ነው። እኔ እውነት ለመናገር ከሆነ ለዚህ ነው እኔ ሮዛ ታግቢው ሳይሄድን ምለው። ምክንያቱም አስበው ምን አይነት ህይወት እንደምትኖር ማለት ነው። የጃህንብ ህይወት ነው የምትኖረው። ከአንተ ጋር ትዳር በጣም የሚከብደው ሲፈጠር ስለዚህ እሷ የራሷን ህይወት ብትኖር የራሷን ትዳር ብትኖር እኔ እውነት ለመናገር ከምወደው ማለት ነው በጣም የምጠለው ሰው ቢኖር ለሳይድ አጋባዋለሁ። በቃ ቅጣት እንዲሆንለት ማለት ነው ቅጣት ነው በቃ የምድር ላይ ቅጣት ማለት ሳይድ ማግባት ነው። ስለዚህ የምጠለውን ሰው ነው በቃ ለሳይድ የምመኘው ማለት ነው። እኔ ደግሞ ሩዛን ስለምወዳት አልመኝላት ከሳይድ ጋር እንዲጋባ አልመኝም። ቅናት ምናምን የሚመስላችሁ ከሆነ እኔ ቀንቼ ምናምን ብቀና አድሮ መለስለት ነበር፣ ግን ስለማልፈልግ ነው አንዳንዴ ቆ ባህላችሁ ስለሆነ ብቻ ልቀኑ አችሉም። የእኔ በምትሉት ሰው ላይ ነው የምትቀኑት፣ በነገራችን ላይ ማለት ነው። ስለዚህ እሱ ደግሞ የኔ አይደለም፣ የልጆች አባት እንጂ የልጆች አባት ደግሞ የልጆች አባት ሆኖ ነው የሚቀረው እንጂ ባሌ እንደሆነ ላይቀር ይችላል። ስለዚህ ምን የሚያስቀናኝ ነገር አይኖርም ማለት ነው። ግን እኔ ለሮዛ በጣም ነው የደበረኝ እና ሀሳቧን አስቀይራት ነው ምናምን እንጂ መጀመሪያም በጣም እሺ ብላ ነበረ ምናምን አለ። እኔ ባላገኝም እኔ ባላገኛትም የሆነ ሰዓት ላይ እሷ ሲገባት ወይ ደግሞ የሚመክራት ሰው ቢኖር ልትቀይር ትችላለች ሀሳቧን። ግን እሱ ውጭ ሌላ ሰው ስለሆነ ውጭ ሁሉም ጥሩ ጥሩ እንደሆነ ስለሆነ የሚያውቁት ማንም ሊመክራት አይችልም። እንደዚህ በጣም በጣም የውስጥ ሰው ካልሆነ በስተቀር ሳይድን ፀባዩ ምን አይነት እንደሆነ ማንም አያውቅም። ምክንያቱም ሁሉም ከላይ ከላይ ነው ያው ቤት ውስጥ ሌላ አንዳንድ ሰዎች እኮ ሁለት አይነት ባህሪ አላቸው። እኔ ለእሷ ብዬ ነው። ለማንኛውም እስኪ ለማንኛውም ቪዲዮ ነው እንጨርሰው እና ምን ወሰንሽ? ወሰነሻል። ወላሂ ወላሂ በቃ አመሰግናለሁ። ማል ሙርት ስቴሬ ናቴሮ ሙርት ስቴሬ ውፍዱብ እንዴ ቢቱ አየቶ ልክ መርዚ ነበረው አውቀው ነው እሱን በረኪና ጠጣ። እኔ አልጠጣውም። አውቆ ነው የጠጡለት። እርስ በራስ መስዋዕትነት እኛ እኔ ሊሸውዱ ነው። እኔ ድራማ ነው የሚሰሩብን። ከቤዛ ጋር ተስማምቶ ነበር ያሉት እና ያሰበችውም ሱመያ እኔና ቤዛ ተመካክረን ወይም ተስማምተን ሮዛ ራሱ አውቃ ከዛ በኋላ ሱመያን ለመሸወድ ወይም ደግሞ ተመልካቹን ህዝቡን፣ መጀመሪያ ሮዛ ለሱመያ አዝና ታገብኛለሽ የሚለውን እንጋባስተን ሽማግሌ ዛሬ ላክ ብላ አጣርፋኝ የነበረው ራሷ ነበረች፣ እና መልሳ ደግሞ ሀሳቧን የቀየረችው ከሱመያ ጋር ከተገናኙ በኋላ ለሱመያ አዝና ነው። አብረን በልተን ጠጥተን አንቺ እህቴ ነሽ ከጄ በልተሻል ስለዚህ እንደ እህቴ ነው የማይሽ ምናም ስትላት፣ እንዴት ነው እህቴ ላይ ማገባው የእህቴን ባል እንዲቀማለሁ ብላ አልቀሳ፣ አዝና በዛ ምክንያት ነበር ሮዛ እምቢ ብላ ያቆመችው ሀሳቡ ማለት ነው። ጋብቻውን ነገር እምቢ ብላ እዚያን ቀን የቀለበ ሰረግላት ይሄደችው። አሁን ደግሞ እንግዲህ ሱመያም ያለችው ያሰበችው ምንድነው እርስ በራስ እሱም መድኃኒት ጥጣው እሷ እንድታዝንና እንድትጎዳ እሽ እንድትለው ድራማ ሰሩባት። ከዛ በኋላ ደግሞ ሮዛ ስላዘነችለት እሷም ጠጣች። ከዛ ህዝቡም ተመልካቾም እኔም አዝኜ በቃ መስዋዕትነት ተከፋፈሉ። ስለዚህ መጋባት አለባቸው እንድል ነው ህዝቡ መጋባት አለበት። ሲጀመር ተመልካች እንዳለ መጀመሪያውን ተጋቡ ሲሉ ነበር። መርጠውልኛል ሮዛ ነበረች ያው፣ ሱመያ መታ እንትን ያለቻት አሳቧን ያስቀየረቻት እንጂ እሷም ፍላጎቷ ጋብቻውን ነበረ። እቲ ምንድነው ያለው ሱመያ በረኪና ጠጣ ብላ፣ እኔ አልጠጣሁም እኔ ነኝ ያምሃል አሁን ቻናሌ ላይ እንደተለቀቀ አታውቅምና ነው እራሳችሁ እኮ ናችሁ ማለት ይሄ አሁን እኮ ማለት ነው። እሺ መምረጡን እንኳን መርጠውልሃል። አግባት እኮ ብለውሃል አይደል? ኮመንት ላይም አግባት ብለውሃል፣ እኔም አይቻለሁ። እዚሁ መርጦል ሳይሆን ራስ መርጠህም ነበረ። አሁን ደግሞ ወደ ህዝቡ ተሸጋገርክ መንገድክን ስታሳምር ማለት ነው። ግን ይህም ሆነ ያ አንተና ቤዛ ተመካክራችሁ እንደሆነ ግልጽ ነው። የትኛው ሐኪም ቤት ነው አንተ ሆዴን አሞኝ ነው። በሁለተኛ ቪዲዮ ሆቴን ማን ነው እንዲተኝቶ ፌንት የሚነቅለው? ወይ ፌንት ነቅዬ ነበር አላልክም ወይ? ምንም ያኔ ግልጽ የሆነ ነገር አልተነጋገርክም። ድራማ ሰርተውባት ነው ምናም ብላ አስባ ነው ወይማ? ግልጽ እኮ ነው። እኔ እኮ አይደለም ተመልካችም እኮ የሚፈርደው ነገር ነው። በራሴ በግምት እንዳልተናገርኩኝ፣ ይሄ በግልጽ የራሳችሁ የለቀቃችሁት ቪዲዮ ላይ ነው። አንተ ቤዛ ካሜራ እንዲደቅና እንደዚህ ሆና ሮዛ ሱመያ ምናምን ብላ ስትዝት አንተ እንዴት አልሰማህም? አንተ እኮ እዛ ጋር ሰምቼ ነበረ፣ ወይ መነሳት አቅቶኝ፣ ወይ ማውራት አስጠልቶኝ፣ ወይ ምናምን ብለ እንኳን የሆነ ነገሩን መሸፋፈን ትችላለህ። ድርቅ ያለ ይሄ ድርቅና ብዛት ማለት ነው። አሁን ደግሞ ምናልክ፣ ሱመያ በረኪና ጠጣ ብላለች። እኔ ግን አላልኩም። ራሳችሁ በራስ አንተና ቤዛ የተመካከላችሁት መጀመሪያ ውሸት ውሸት ሲዋሽ ወይ የተጠና ውሸት ዋሹ ወይ ደግሞ አትዋሹ ይባላል። ወይ እንዴት መዋሸት እንዳለባችሁ መጀመሪያ መጠቀቅ ነበረብህ። ከዋሻችሁ በኋላ ደግሞ ውሸት ክናምነህ ቢያንስ ቢያንስ እንኳን ሰው አዎ፣ ሰምቻለሁ ግን ምናምን ይላል። አንተ እኔ ከራሴ የፈጥረ ሰውዬው በረኪና ጠጣ አላልኩ። ራስህ ግን ክጠጣች ጠጣ በይና ሂጅና ንገሪያት አልክ። ቪዲዮ ከላይክ ላይ እየለፈለፈች አንተ አሉ አሰማህም አሉ አሰማህም አሉ ግሉኮስ እየወሰድክ ነው አሉ ከዛ እሷ ቪዲዮ ቀርጻ ሄዳለች፣ አስተላለፈች። ደማንኛው ግን እንትንበል እኔ ሲፈጠር እኔ ሰው እኮ ሊያጠው በማይፈልግ ሰው ነው የሚቀናው። እኔ እርድ ጥቻለሁ ሲፈጠር ማለት ነው የልጆች አባት ነው ክፍል እንዲነካ አልፈልግም። ኖርላቸው አንድ ሰው ሊቀና የሚችለው ወይ ደግሞ ሊናደድ የሚችለው ሊያጣ የማይፈልገውን ሰው የኔ የራሴ ብቻ ነው ማንም እንዳይነካብኝ ብሎ የሚያስብ ሰው ነው እንጂ እኔ እኮ ኦልሬዲ አይደለም ከአንተ ጋር ሁኜ አይደለም አንተ ጋር ተለይቼ ይቅርና አብሬ ራሱ ሁኜ ፈቅጅልሃለሁ። ስለዚህ ለእኔ ኖርማል ነው ብታገባ። ሱመያ ሃሳቧን አስቀይራት ምናምን ብለህ ወደ ራስህ አታጠጋጋ። እኔ ምን እዛ አዳማ ያሉ ሴቶች አንዷ ራሴን ላጥፋለሁ ከአንዷ ላግባ ምናምን ብትል እኔም አብሬ ልበድልክ ምልክ መስሎ ነው እንዴ? ምን በወጣኝ ስምዬ፣ እዛ ያሉ ሴቶች ይበዱልክ። ግን እኔ ሮዛን በጣም ስለምወዳት እንደ እህቴ ስለማያት ነው አታግባት ያልኩ እኮ። ቤዛን እኮ አግባት ብያለሁ ምክንያቱም ስለማላቃት ነው። ደግሞ በጣም የምጠላው ሰው ቢኖር ማለት ነው እመኝልሃለሁ ከልቤ ማለት ነው እንድታገባው ያንን ሰው ለምን አንተ ማለት ያ ዱንያ፣ እሱ አሁን ስለማታቅ ነው አንተ ምን አይነት ሰው እንደሆንክ በትዳር ስለማታውቅ ነው። በቃ የእውነት እንደ ውጩ መስልሀት ነው ማለት ውጭ ምን አይነት ሰው እንደሆንክ ያው የሚያውቁህ የሚያውቁሀል። አንተ ምን አይነት ሰው እንደሆንክ ታውቃለህ። ቤት ሌላ ሰው ነክ፣ ውጭ ሌላ ሰው ነክ። ያ ደግሞ ያውቁ። ለዛ ነው እኔ ሮዛን እንዳታገባክ ያልኩት። ለምክንያቱም አንደኛ በቃ ማለት እንድትጎዳ ስለማልፈልግ ነው። ጓደኛዬ ናት ስለምወዳት ነው። እንጂ ቀንቼ ምናምን አይደለም እና ብፈልግ ኑሮ ማንም አይዘኝም። መጥቼ እኮ ሮዛም እኮ በቃ ችግር የለውም። አንቺ እሷም ከገባ ከመጣች እሷ ከፈቀደች ምናምን ብላለች። መጥቼ ፈቅጅል ማግባት ትችላለህ። ወረድ ድሮም ፈቅጅልሃለሁ። አሁን አልከለክለህም። ሁለተኛ ነገር ደግሞ ያኔ በቅናት ብመለስም በድብቅ መጋባት ትችላላችሁ። እኔ አለማስፈቀድም ትችላለን። ይሄ ኖርማል የሆነ ነገር ነው ግን ለእሷ አዝኜ ነው ማለት ነው አሁን ላይ እንድትጎዳ ስለማልፈልግ ነው። አንተም ደግሞ ሆን ብለህ ልትጎዳት ነው እንጂ ፍቅር እዙክ ምናምናምን አይደለም። አንተ ሲፈጠር ፍቅር ምን እንደሆነ እራሱ አታውቅም። በመጀመሪያ እኔ እውነት ሰው እንትን ላይ በቃ በጣም ይዋደዳሉ ይጋቡ ምናምን ሠኢድ ለሮዛን ሮዛም በጣም ይወዳታል ምናምን። ሠኢድ ፍቅር አያውቅም ሲፈጠር። መፈቀ ማለት አንዳንድ እኮ መፈቀርም ማፍቀርም ከላይ የተሰጠ ነው። ምናልባት ሊፈቀር ይችላል እንጂ ሠኢድ አያፈቅርም። ፍቅር ይሄ ማለት ስለምንም የማያውቅ ሰው ነው። በቅርብ የሚያውቁት አሁን ነሐሰን ሁሉም ጓደኞች ያውቁታል ምን አይነት ሰው እንደሆነ ማለት ነው። ስለዚህ ለዛ ሮዛን በጣም ስለመወዳት እንዳትጎዳ ስለምፈልግ እንጂ እኔ ለሌላ ነገር አይደለም። ዝሮ ዝሮ መብሩክ ብያለሁ። እኔ አይመለከተኝም። እኔን አታስገባኝ። እኔ ያላወራሁትን ነገር አለች ምናምን አትበል። እና አሁን ጠርተናታል አንድ ላይ ነበርን አክም ቤትም ወስታልም መልካቾቼ፣ ደግሞ በጣም ወዶሻል እንዳለ በቃ እንዳለ። ሰብስክራይብ ያርጉ ሰዎች። አንድም ሰው እንኳን ሮዛን እንዳታገባ የሚል የለም። እህ ሁሉም አግባት። ባልፈልግሽ እንኳን ባልወድሽ እንኳን በግድ እንደወድሽ በግድ እንደወድሽ እያርጉኝ ነው። በቃ ሁሉም ወዶሽ እዛ ላይ ያሉት ሴቱም ወንዱም ወዶሽ በቃ ሮዛ ቆንጂ ነች፣ ምስኪን ነች፣ አፏ ደስ ሲል ምናምን ነው የሚሉት በቃ አንተ አልወድም እንዴ ማ እኔ ባልወድሽ እንኳን ማለት ነው፣ ጨምሬ ወዳለሁ። ምን ጨምሬ ፍቅር እና ምን እያሉኝ ተመልካቾች፣ እንዳለ ሮዛን አግባት፣ ሮዛን አግባት፣ አግባት እያሉ ነው። አረ ቶሎ ተጋቡ፣ ወሬ አታውሩብን እያሉ ነው። ስለዚህ አንቺም ያው ባለፈው እንደምትወጂኝ አውቃለሁ፣ በጣም እንደምትወጂኝ አውቃለሁ። በጣም ወዳለሁ ከአንገቴ በላይ

ፈገግቷ ደስ ይላል ምናምን እያሉ ነው። ደግሞ ከነሱ ውጭ ምስክር ሆነችልሽ። ሌላኛው ደሞ ማንዶል ተቀለሽ። አንደኛው ሱመያ ራሷ፣ አንተ ሮዛን ብታገባት አንተ እሷ ብታገባ ልጆቼን እንኳን እሷ ጋር ትቼ የፈለኩበት ቦታ መሄድ እችላለሁ አለች። ገባሽ? ልጆቼን እሷ ጋር ትቼ የፈለኩበት ቦታ መሄድ እችላለሁ፣ ምክንያቱም ለልጆቼ የምትሆን ሰው ናት። እሷ በጣም ሚስኪን ናት፣ ለልጆቼም ትሆነኛለች። አሁን ገና ትክክለኛ ሚስት ታገኛለች አለች ሱመያ። ካገባ አይቀር ሮዛን ነው ማግባት። ሮዛን የመሰለች ሴት የትም ቢፈልግ ቢል አያገኝም ነው አለ አሁን። ሱመያ ራሱ መስከራለች። በቃ ለልጆቼ የምትሆንልኝ ሴት እሷ ነች። በቃ አሪፍ ነው። እኔ ላገባ ነው እና አሁን አንቺ ሐሳብሽ እስኪ ሳታኝ። እንግዲህ አተሳይድም ሱመያን ፈቅዳልሽ አለች። አግባት ብላኛለች፣ አግቢኝ ያላት ማለት ነው። እኔ በርግጥ ሮዛም ቢያገባት ለልጆቼ እውነት ነው ይሄ የማይዋሽ ስለ ባሌ ስለምታገባው ወይ በቅናት መጥፎ ናት። አሁን እዚህ ጋር ማለት ነው እኔ ብቀና ኑሮ ቀንቼ ቢሆን ኑሮ ስለ ሮዛ አሁን እዚህ ጋር መጥፎ ነገር ማውራት እችላለሁ። እንደውም ስለምንተዋወቅ እሷ እንዲያርጋ እሷ እንዲብላ እኔና ሮዛ በጣም ብዙ ነገር ማለት፣ እሷም ስለ እኔ ብዙ ነገር ታውቃለች፣ እኔም ስለ እሷ ብዙ ነገር አውቃለሁ። ቀንቼ ቢሆን ኑሮ ብዙ ነገር ባወራ እችላለሁ። የቅናት አንዳንዴ የቅናት ወሬ ያለ አይደለ ግን ስላልቀናው ነው ስለ ሮዛ ጥሩ ነገር ያወራሁት ማለት ነው። ጥሩ ስለሆነችም ነው እና አሁን እዚህ ጋር ምንድነው? እኔ ዋት እስኪ በእናታችሁ እችን የመሰለች ፍልቅልቅ ልጅ ኮመንት ውስጥ ራሱ ሄዳችሁ አግባት የምትሉት እኔን የምትጎዱ መስሏችሁ ነው። እችን ሳቋ ራሱ ያት። እችን የመሰለች ቆንጅዬ ልጅ እንዲህ የሚያገባት አታውቁማ። ብትቀርሽ ታገባለች ሰይድን ምን ያክል ብታውቁትና ምን ያክል በመጀመሪያ ትዳሩ ማለት ተረጋግቶ እንኳን ልጅቷ አብድ ሆነችም መጥፎ ሆነችም ተረጋግቶ ትዳሩ መኖር ያቃተው ሰውዬ ምን እንደምትፈልግ እንኳን መረዳት። አሁን ምናልባት ሌላኛዋ ያችኛዋ ገንዘብ ስለምትፈልግ ምናምን ልትሉ ትችላላችሁ። ይቺ ምስኪን ስለሆነች ምናምን አይደለም። እንዴ ወንድ እኮ ሴትን መቀየር ይችላል፣ ሴትም ወንድ መቀየር እንደምትችለው ማለት ነው። ከጀግና ወንድ አጠገብ ጀግና ሴት ጥሩ ሴት አጠፋም እንደሚባለው ወንድም ልክ እንደዛ ሴቷን መቀየር ይችላል። ከጣገቧ እስኪ ሠኢድ የነበረበትን ጊዜ ቁጠሩት። እስኪ ሠኢድ አሁንም ሮዛ ልክ ያችንም እስከሚያገባ ድረስ ነው። እዛ ሆኜ እንኳ እና እያልኩት አልመጣም ብሎ እስከሚያገባ ድረስ አብሯ ስር ስሩ ሂዶ ከቤተሰብ ጋር ምናምን ስንት ነገር ተፈጥሮ ስንት ነገር ብሎ ስንት ነገር ሆኖ ልክ ሲያገባ ጫጉላ የለ የሰርግ የሙሽራ ወጓን አላወቀች፣ ምን አላወቀች፣ ምን አላወቀች ልጅቷ ከነፍስና ከስጋዋ ሳትሆን ጥሏት ብን ብሎ፣ አንዴ ባህር ዳር ነኝ ሲል፣ አንዴ ጎንደር ነኝ ሲል፣ አንዴ ተያዝኩ ሲል፣ አንዴ ጠፋው ሲል፣ አንዴ ሐረር ነኝ ሲል፣ አንዴ የሆነ ውልቅጤ ነኝ ሲል፣ አንዴ ተመልሼ ገባው ሲል ልጅቷ እንኳን ስሟን ራሱ ቢጠይቅ የሚያውቅ አይመስለኝ፣ አሁን ላይ ማለት ነው። ስለዚህ እችን የመሰለች ልጅ ምን ጅኒ ገብቶባት ነው እንደዚህ አይነት ሰው የምታገባው? እንዴ ግዴታ ሴት ልጅ እኮ የመጣላትን ሁሉ ማንሳት። ሴት እኮ ተመራጭ ናት። መርጣ ማለት መርጣ ነው ማግባት ያለባት የሚሆናትን ለትዳር የሚሆናትን ሴት ልጅ በነገራችን ላይ እሷ የሚትወደው አይደለም የሚያስፈልጋት። ምክንያቱም እሷ የምትወደው ከሆነ አያችሁ አይደል፣ ያችኛዋ ሠኢድን ስለወደደችው ነው የገባው። ወደው ነው ስንት ነገር ሁናለት። አሁንም ሮዛ ሠኢድን እንደምትወደው እርግጠኛ ነኝ። ትወደዋለች። ለምን ይዋ ስለሆነች። እሱ ግን ምንድን ያለው ባልወድሽ እንኳን አላት። እንዲወድሽ እያደረጉኝ ነው ማለትም፣ ከመጀመሪያም አይወዳትም ማለት ነው። እኔ ያላልኳችሁም እኔ ስለ ሠኢድ የማወራው ነገር አንድ ውሸት የለውም። እኔ ዋሽቼ ምናም በቅናት ተነሳስቼ ማወራ እንዳይመስላችሁ። ሁለተኛ ነገር ደግሞ ማለት ነው እሷ ማለት አማርኛ ጥረት ስላለባት ከአንገቴ በላይ ሲል የእሷን እንድታብራራለት በረጅሙ አደረገው። በጣም ራስ ወዳድ ስለሆነ እንጂ አሁን አንተ ተወደኝ ያለ ወይ ስትለው በጣም ነው ወድሽ፣ ማ መጀመሪያ ወድጅሽ ነው ብሎ ማስተጋግ። ግን እሱ እንዲወደድ እንጂ እሱ መውደድ አይፈልግም። ሳይድ ምናልባት ለወደፊት ምናልባት በጣም ሲያረጅ ወይ የሆነ በቃ እኔ አላውቅም፣ መች የሆነ ሰዓት ላይ ፍቅር አሁን ፍቅር ሳይድ ፍቅርም አያውቅም ምንም አያውቅም። ግን ዝም ብሎ መፈቀርን በጣም ነው የፈልገው። ሁሉም ያዩት ሁሉ እንዲወዱት በጣም ነው የፈልገው። ያዩት ሁሉ አወደውት የኢትዮጵያ ሴቶች በሙሉ ግር ብለው መጥተው መርዝ ልንጠጣ ነው በረኪና ልንጠጣ ነው ካላገባህን ቢሉት እምቢ አይልም፣ እሺ ነው የሚለው። እሱ ግን ከዛች መሀል አንዷንም አይወድም። አንዷም ራሴን ላጠፋ ነው ብትለው ቪዲዮ ላይ እንደምታይ እንደምታዩ ሽሩሩ ምናምን በፊት ራሱ እኮ ተናግሬያለሁ። ሠኢድ ራሷን ልታጠፋ ነው ምናምን ብሎ አዘነላት ያዘናት መስለን። አያዝንም አያዝንም። ስለማያዝን ነው አሁን ራሱ እኮ። እኔ እችኛዋ ራሱ አሁን እዛ እዛ ሀገር ሆኖ ማለት ነው የሆነ አንድ ወሬ ደርሶኝ አልነገርኳችሁም እዛ ራሱ ሁኜ እዛ ባለበት ሰዓት ካልመጣክ ራሴን አጠፋለው ብለው ማለት ነው። ለምን ድብናቲም ብሏት ብሎ አትነው ቁጭ አለ። እዚህ ሆኖ ግን በዩቱብ ላይ ወይኔ እንዲ ልትሆነ፣ ወይኔ እንደዚህ ልትሆነ ምናምን ሲል እውነት ሰው ማ ሁሉም ሰው እውነት ነው የሚመስለው። እና ወይኔ በጣም አዛኝ ነው ምናምን ትላላችሁ እና እችን ልችን የመሰለች በጣም ነው የሚጎዳት። እኔ በጣም አዘንኩኝና ብቻ በቃ እኔ ለእሷ ኔ በቃ ጨነቀኝ። እኔ ለእሷ በቃ እንባ ነው ያነቀኝ። በጣም ነው ያሳዘነችኝ። እኔ በጣም ነው ያሳዘነችኝ። በቃ ማለት ለምን እርግጠኛ ስለሆንኩኝ ነው። አሁን እንዳለ ሁላችሁም አግባት፣ አግባት፣ አግባት ያላችሁ ሁሉ በኋላ ወይ እያለካ እውነቷ ነው እኛ ከሷ በላይ ሳይድን አናቀውም። እንደምትል እርግጠኛ ነኝ። አሁን እኔ የተናደድኩኝ እኔ የቀን ነው ስለመሰላችሁ እና ደግሞ በቃ ዝም ብዬ የሳይድን ቪዲዮ እየተከታተልኩ ሪያክሽን ስሰራላችሁ ምናምን ነገር በቃ ማለት ጭ ወያትተው ወያትመለስም ብላችሁ ነው ስለሰለቻችሁ ነው የተናደድኩኝ ምናምን ስለሚመስላችሁ አይደለም። እኔ ግን ከልቤ ስለመወዳት ነው በጣም ነው መወዳት። እኔ ባለፈው የሐኪም ቤቱ ራሱ ቪዲዮ ሳይድ እኔ በቃ ብያቸዋለሁ ከዚህ ካሜራ አስቀምጬ አላለቅስም፣ አልቅሼ ከጨረስኩ በኋላ ነው መጠው ብያቸዋለሁ። እና ሮዛን ሳይ በጣም ነው ያለቀስኩት። ማለት የሆነ ነገር ብትሆን ምናምን ብዬ በጣም ነው ያዘንኩት። በራሴ ራሱ ይቺ ልጅ አንድ ነገር ብትሆን እኮ እዛ እንደውም ቪዲዮ ላይ ሳይድ እና ሮዛ ናቸው ተጠያቂ ያልኩ እኔ በራሴ ግን ራሴንም ተጠያቂ ነኝ ብዬ አስቤያለሁ። ምክንያቱም እኔ ባሌድ ኑሮ በቃ ማለት ሞክራ በቃ ትተዋለች ብያሰቡ ምን አገባይ ብዬ ማለት ነው። እና ያው ዝሮ ከዚህ በኋላ ሮዛን ማላገኛትም፣ ምክንያቱም ማላገኝበት ምክንያት ደግሞ ያው አሁን ስለነቁ በምንም አይነት መንገድ ላገኛት አልችልም። ለምን መጀመሪያ በሰው ነው ያስባልኳት። አሁንም ምንም ነገር እንዳልደውልላት ልክ ሲሄድ ለሠኢድ ትደውልለታለች። እንዳትናገሪ ማለትም አልችልም። ስለዚህ እንግዲህ ከዚህ በኋላ ሮዛንም እኔም ለማግኘት አልሞክርም። እንግዲህ ምንም ማድረግ አልችልም። አላህ ካንቺ ጋር ይሁን፣ ሌላ ምንም አልልሽም። ይጠብቅሽ እሱ ማለት ነው። በየዋህነት አምላክ አምላክሽ ጥሩ ሰው ወድቆ ያወድቅም ይባላል። እንግዲህ እስኪ እሱ ይጠብቅሽ ብያለው። ለማንኛውም እንግዲህ እኔ ምንም ማድረግ አልችልም፣ ያቅሜን ሞክር ያለው። ከዚህ ውጭ ግን እንግዲህ ውዶችዬ ለማንኛውም ሁሉም የተጻፈው ነው የሚሆነው ማለት ነው። እንግዲህ ሌላ ምንም አልልም። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱህ። በያላችሁበት አላህ ሰላም ያድጋችሁ።